ሰላም በያላችሁበት እንዴት ቆይታችኋል? ተመልካቾቻችን ስድስት ሰዓት ሆኖ ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ከመላው ኢትዮጵያ ወደ እናንተ መድረስ ጀምሯል። ነጻነት ፍቅሩን የሰለሞን ኃይለ ኢየሱስ ዳይሬክተራችን አቤኔዘር ዛሬ አብሮን የሚቆይ ይሆናል። የቀጥታ ስርጭቱን እየመራን ቆይታ እናደርጋለን። አበይት ነጥቦቹን እነሆ የአፍሪካ የኢሞቢሊቲ ሳምንት ጉባኤ በአዲስ አበባ እየተካሄደ ነው። በአማራ ክልል የወባ በሽታ ስርጭትን ለመቆጣጠር እየተሰራ ስለመሆኑ ተገለጸ። በወላይታ ዞን የሩዝ ልማት ኢኒሽቲቭ ውጤታማ እየሆነ መምጣቱ ተነገረ። ሩሲያ በዩክሬን ኬርኪቭ ሆስፒታል ላይ ባደረሰችው ጥቃት 57 ሰዎች ስለመጎዳታቸው መሰማቱን ከውጭ ዜና ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከሚደርሱ ዜናዎቻችን ባለፈ በዜና ኢትዮጵያ በቀጥታ መስመሮቻችን ላይ ተገኝተው ተጨማሪ መረጃዎችን የሚሰጡን ባልደረቦቻችን አሉ። እነሱ ባልደረቦቻችንን እናነሳለን። ሳምሶን በላይ በቀጥታ መስመራችን ላይ ይገኛል። ቀደም ሲል እንዳነሳ ነው የአፍሪካ የኢሞቢሊቲ ሳምንት ጉባኤ በአዲስ አበባ እየተካሄደ ነው የሚገኘው። ሀሳቡ ምንድን ነው? ምን ምን ጉዳዮች ተነሱ? በዚህ ሳምንትስ ምን ይጠበቃል የሚለውንም እናነሳለን። ወደ ጅማ እናቀናና ዘጋቢያችን ራሄል አብደል አለች። በተለይ በዞኑ ያለውን የሻይ ቅጠል ምርት እና ምርታማነት ከማስፋፋት እና ወደ ውጭ ሀገር ከመላክ አኳያ ያሉ ሀዛይ መረጃዎችን በቢዝነስ ዘገባችን የምትጠብቀን ይሆናል። በአማራ ክልል በምዕራብ ጎጃም ዞን በፍነት ሊዛመት የሚችለውን የወባ በሽታ ስርጭት ለመቆጣጠር ሲባል በቅንጅት እየተሰራ ስለመሆኑ የዞኑ ጤና መምሪያ ገለጸ። የወባ በሽታ ወረርሽኝ በስፋት ከሚስተዋልባቸው አካባቢዎች መካከል የምዕራብ ጎጃም ዞን አንዱ ሲሆን የበሽታው ስርጭት በማህበረሰቡ ላይ የከፋ ጉዳት እንዳያደርስ የመከላከል ስራዎች እየተሰሩ ስለመሆኑ ተገልጿል። በስፍራ የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን ዘገባ ደርሶናል። በአማራ ክልል የወባ ወረርሽኝ በስፋት ከሚከሰትባቸውና ከሚስፋፋባቸው አካባቢዎች መካከል የምዕራብ ጎጃም ዞን አንዱ ሲሆን በፍኖተሰላም ጤና ጣቢያ የወባ ሕክምና ሲከታተሉ ሀሳባቸውን የሰጡ የአካባቢው ነዋሪዎች በተለይ አሁን በምንገኝበት ወቅት የወባ ወረርሽኝ የሚስፋፋበት በመሆኑ በየዓመቱ በዚህ ወቅት ለበሽታው እንደሚጋለጡ ይናገራሉ። የመታው ው ህፃኑ ካሞቢ ነው እንደምታውትም ወባ በጣም የእኛ አሁን ልጁን በተደጋጋሚ ሁሌም ታሟለች አይደለም ከጤና ጣቢያ አልፎ ወደ ሆስፒታል ሪፈር ጽፌ የሆነ የሚቻለውን ታክል ብዴ ኮስ ተጠቅሎበት የቆየ እኔም አሁን በጣም እየሰጋው ነው ያለው። በፍኖተ ሰላም ጤና ጣቢያ የህብረተሰብ ጤና አደጋዎች መቆጣጠር ተጠሪ ባለሙያ ፈንታውን ታደለ በበኩላቸው በጤና ጣቢያው ባለፉት ሶስት ወራት የወባ ምርመራ ከተደረገላቸው ሰዎች መካከል 652 ሰዎች በሽታው እንደተገኘባቸው ተናግረዋል። ይህ የህሙማን ቁጥርም ታዲያ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ ቢሆንም ስርጭቱ ሊጨምር እንደሚችል ገልጸዋል። በዚህ ሶስት ወር ውስጥ ወደ 4461 ሰዎችን ነው የወባ ምርመራ የመረመር በዚህ በጤና ጣቢያ ውስጥ ማለት ነው። ከነዚህ ውስጥ ወደ 652 የወባ ሕሙማን በሶስት ወር ውስጥ አግኝተናል ማለት ነው። ጥቅምት፣ ህዳር ላይ ሊጨምር ስለሚችል እኛም የተሻለ አካባቢ ቁጥጥር ስራ ላይ የምንሰራበት ነገር ይኖራል። አካባቢው ለወባ ትንኝ መራቢያ ምቹ በመሆኑ የአካባቢ ቁጥጥር ስራዎችን በተቻለ መጠን እያከናወኑ እንደሚገኙም ነዋሪዎች ተናግረዋል። ለበሽታው ስርጭት መስፋፋት እንደ ዋነኛ ምክንያት ያነሱት ግን በዞኑ የአጎበር ስርጭት የሚሆን የኬሚካል ርጭት በአግባቡ አለመከናወኑ ነው ይላሉ። አሁንም መንግስት ይህን በማድረግ በኩል ሚናውን እንዲወጣም ይጠይቃሉ። አጎበር የቀደማ አለ እና ስላረጀ ሊያስቀር አልቻለም። ስለዚህ አሁን መንግስት አጎበሬ ላክልን፣ እኛም በእኛ በጉሎታች እያማንጣፍፍ በእሷ በጤናዋች በኩል መስራት ቀስቀሰን ህዝብ መስራት እንችላለን። መንግስት እንደንትናይቶ በቃ መርጭት ቢሰጠው አሪፍ ነበር ነው። እንደ አጠቃላይ በዞንም ባለፉት ሶስት ወራት ቁጥራቸው 15 ሺህ የሚጠጉ ዜጎች የወባ በሽታ ተገኝቶባቸው ሕክምና ማግኘታቸውን የገለጹት ደግሞ የምዕራብ ጎጃም ዞን ጤና መምሪያ ኃላፊ ኤፍሬም ክፍሌ ናቸው። በዞኑ የበሽታውን ስርጭት ለመቀነስም በዚህ ዓመት በተሻለ መልኩ ለበሽታው ይበልጥ ተጋላጭ ለሆኑ አካባቢዎች የአጎበር ስርጭት ስራ መከናወኑን ተናግረዋል። ወንበርማ ላይ ወደ 84 የሚደርሱ የአልጋ አጎበሮችን እያሰራጨ ነው የምንገኝ። ደንበጫ ላይ ደግሞ ኦልሞስት ወደ 52 ሺህ የሚደርሱ አጎበሮች ለማህበረሰቡ በተለይ ደግሞ ቅድሚያ ለሚሰጣቸው የህብረተሰብ ክፍሎች ቅድሚያ የሚሰጣቸው የህብረተሰብ ክፍሎች ለህፃናትና ለነፍሰ ጡር እናቶች፣ ለአጥቢ እናቶች በዛ መንገድ ተደራሽ ለማድረግ ጥረት እየተደረገ ነው ያለ። የወባ መከላከያ የኬሚካል ርጭት በማድረግ ረገድም የበሽታው ስርጭት ከሚሰፋባቸው የዞኑ አካባቢዎች መካከል አንዱ በሆነው በቡሬ ዙሪያ ወረዳ የርጭት ስራ እየተከናወነ መሆኑን ያስታወቁት ኃላፊው በጤና ተቋማት ለወባ በሽታ ምርመራ እንዲሁም ለሕክምና አገልግሎት የሚውሉ ግብአቶችን የማሟላት ስራዎችም ቀድመው ሰርተዋል ብለዋል። ከባለፈው አመት በተለየ ሁኔታ የወባ ግብአቶችን በሙሉ ሙሉ በሙሉ ተደራሽ ለማድረግ ጥረት አድርገናል። በዚህ በጀት ዓመት አሁን በእኛ ዞን ላይ በሃምሳ አንዱም ጤና ጣቢያዎች፣ በሁሉም ጤና ኬላዎች፣ በሁሉም ሆስፒታሎች ላይ ለወባ ህክምና አገልግሎት የሚውል ሁሉንም መድኃኒቶች እንደዚሁም ደግሞ የህክምና መሳሪያዎችን ተደራሽ ለማድረግ ጥረት ያደረግንበት ሂደት ነው ያለ የአካባቢ ቁጥጥር ስራዎችም ማህበረሰቡን በማሳተፍ ተጠናክረው ይቀጥላሉም ተብሏል። የምግብ ዋስትናን ለማረጋገጥ የሚተገበረውን የሩዝ ልማት ኢኒሽቲቭ ለማላመድ የተደረገው ጥረት ውጤታማ የሆነ መምጣቱን የወላይታ ዞን ግብርና መምሪያ አስታውቋል። ምርቱ በአካባቢው ብዙም ያልተለመደ ቢሆንም ለመጀመሪያ ጊዜ ግን መዝራታቸውን የሚናገሩት አርሶ አደሮች የተሻለ ምርት እንደሚጠብቁም ተናግረዋል። ተመስገን ተስፋዬ በጉዳዩ ላይ ተጨማሪ ዘገባ አለው። የምግብ ዋስትናን ለማረጋገጥ ከሚተገበሩ ሀገራዊ የልማት ኢኒሽቲቮች መካከል የሩዝ ምርታማነትን ማሳደግ ይጠቀሳል። የዚህ ልማት ኢኒሽቲቭ ወላይታ ዞን በመህርሻ ወቅት ለመጀመሪያ ጊዜ የተሞከረ ሲሆን ምርቱን የማላመድ ስራ ተስፋ ሰጪ ውጤት ታይቶበታል። በዞኑ ዳሞት ሶሪ ወረዳ የሚገኙ አርሶ አደሮችም ከዚህ ቀደም ሩዝ የማምረት ተሞክሮ ባይኖራቸውም በባለሙያዎች ድጋፍ የተሻለ ነገር ማየታቸውን ይናገራሉ። ግብርና ባለሙያዎች በየሳምንቱ በየቀኑ መታቸው አረምን ያርማሉ እንደገና ሚኒስቴርንም መድኃኒትንም ዳፍን እየጨመሩ እስከዚ ድረስ በጥራት እየጠበቀ ነው። የሩዝ ምርት ከሌሎች የሰብል አይነቶች በገበያ የተሻለ ዋጋ እንዳለው የሚናገሩት አርሶ አደሮች በማላመድ ሂደት የሚገኘውን ተሞክሮ ለማስፋፋት መዘጋጀታቸውንም ገልጸዋል። ብዙ ትርፍ እናገኛለን፣ ብዙ ትርፍ እንትርፋማ እንሆናለን። ለመንግስት፣ ለአካባቢ፣ ለወገኖች፣ ለወንድሞች ጥቅምታ እንዲሆንን በጣም ተስፋ ነው የሚያደርገው ምርት ከደረሰ በኋላ ትርፋማ ከሆንን በኋላ አው ለሌሎች ቀበለ ለለወርት ወርዳ ወይ ለወርት ከባገር ምርታማን እንዳደርጋለን በክሉን ሸተን ያው ባለበት ድረስ እንደርሳለን ወይ ተስፋ አድርገን ነው ምንሰራው። ነው የሩዝ ምርት ያለበት ውስጥ ነው የምንገኘው። አርሶአደሮቹ የአረሜ ማንሳቱን ስራ ያከናወኑ ይገኛሉ። እንግዲህ በዚህ ስፍራ ይሄኛውን ስፍራ ጨምሮ በኋላ ዞን ካልተለመዱ የምርት አይነቶች መካከል ነው የሚጠቀሰው የሩዝ ምርትና ይህንን የማላመዱ ስራ ግን በተደረገው ጥረት መነሻ ውጤታማ መሆን መቻሉን ባለሙያዎች ይናገራሉ። በእንደ ዞን በሁለት ወረዳዎች ላይ ዳሞት ቡላሳና ዳሞት ሶሬ ወረዳ ላይ ለሩዝ ምቹ በሆኑ ቦታዎች ላይ ጨፌያማ ሩዝ በኔቸር እንደዚህ ረግረጋማ የሆነ ጨፌያማ ውሃ አዘል የሆነ ቦታ ነው የሚፈልገው። ስለዚህ እነዚህ ቦታዎች ላይ የተወሰነ ሙከራ ተደርጓል። ዳሞት የዚኛ ዳሞት ሶሬ ወረዳ አሁን የሚታየው ወደ አምስት ሄክታር መሬት ላይ ተዘርቷል። ዳሞት ፑላሳ ላይ ወደ ሀያ ነጥብ አምስት ሄክታር ላይ በድምሩ ሀያ አምስት ሄክታር መሬት ላይ ተዘርቶ በእንክብካቤ ደረጃ ላይ ይገኛል ማለት ነው። የዞኑ ግብርና መምሪያ ኃላፊ ዶክተር ዘማቹ ሶርሳ በበኩላቸው የሩዝ ምርት ስራ በዞኑ በቅርብ ጊዜ የተጀመረ ኢኒሽቲቭ ቢሆንም ምርታዊ ለውጥ እየታየበት መሆኑን ነው የገለጹት። ቅርብ ጊዜ ተጀምሮ ከፍተኛ ለውጥ እያመጣ ያለው የሩዝ እርሻ ነው የሩዝ እርሻ ለሩዝ እርሻ የሚሆኑ ምቹ አካባቢዎች በኢትዮጵያ ውስጥ በተለያዩ ቦታዎች አሉና ይሄን ሳንጠቀም ከመቆየታችን የተነሳ በቅርብ ጊዜ መንግስት ይሄን ኢኒሼቲቭ በመጠቀም ሩዝ እርሻን በክላስተር እንዲለማ ከማድረግ አንጻር ከፍተኛ ምርታ እያሳየን። በተመረጡ የዞኑ አካባቢዎች የተጀመረው የሩዝ ምርት ስራ በመኸር እርሻ ባሳየው ተስፋ ሰጪ ቁመና መነሻ ተስማሚ አየር ጸባይ ባላቸው መዋቅሮች ለማስፋፋት ከወዲሁ ስራ መጀመሩ ተመላክቷል። ዘገባዎቻችን እንደቀጠሉ ናቸው። በቤንሻንጉል ጉሙዝ ክልል ከ1.5 ሚሊዮን ሄክታር በላይ ማሳ በተለያዩ ሰብሎች ተሸፍኗል። በክልሉ አሶሳ ዞን የባምባሲ ወረዳ አርሶ አደሮችም ማሳቸውን በኩታ ገጠም በማልማታቸው ተጠቃሚ ስለመሆናቸው ነው ለኢትዮጵያ ቴሌቪዥን የገለጹት። በስፍራው የሚገኘው ዘጋቢያችን ነስረዲን ሀሚድ ተከታዩን ዘገባ አድርሶናል። በቤኒሻንጉል ጉሙዝ ክልል አሶሳ ዞን የባምባሲ ወረዳ አርሶአደሮች የኩታገጠም እርሻ ጠቀሜታን በመረዳት በዘንድሮ የመኸር ወቅት የተለያዩ ሰብሎች ማልማታቸውን ተናግረዋል። በወረዳው የአያንቱ ቀበሌ አርሶአደሮች በአንድ አካባቢ 1400 ሄክታር የበቆሎ ማሳ በኩታ ገጠም ማልማት መቻላቸውን ገልጸው ለዚህም እስከ 50ሺህ ኩንታል ምርት እንጠብቃለን ብለዋል። ኩታገጠም የሚጠቅመው መሬት ሲቆራረጥ ከምንም በላይ ስለሚባክን፣ ለምሳሌ አንድ የበቆሎ ዝርያት በቆሎ ዝርያቶች አሁን ለምሳሌ ሊሞና 661 እንደገና 549 የሚባሉ አሉ። እነሱ በተቆራረጡበት ሰዓት መሬት ይባክናል። ትልቁ ነገር ኩታገጠም የሚጠቅመው መሬት እንዳይባክን በመሬት ጥቅሞችን ተጠቅመን መራመድ ያስችላል። እኔ ባለማወት ላይ ቢያንስ አምሳ ሺ ኩንታል አገኛለሁ ብዬ ጠብቃለሁ። ይሄ ነገ ስራ በጣም ለወደፊት ማ ያልሰሩኝ አርሶ አደሮች የቀሩ ኋላ ቀበሌዎች እንድቀጥል ነው እንጂ እኛ የምንፈልገው የምግብ ዋስናችን በጣም ተረጋግጠናል። አሁን አሪፍ ነው። ያውም ቆርቆሮ ያልሰራውም ሰው አሁን ቆርቆሮን ሰርተዋል። ከሳር ቤት ማ ወጥተናል፣ ወደ ቆርቆሮ ቤት አሪፍ ነው። አሁን ተቀጣይ ሁሉ ነገር እንዲሻሻልን በጣም አሪፍ ነው። አሁን ለወደፊት እንድቀጥልን ነው እኛ የምንፈልገው ጥሩ ስራ ነው። አልፋይተን ካሳ አምባ ጽሎ ካሳ ኬቴን ካሳ ጠላ አሁን ላይ ተጠቃሚ ሆነናል። በምናለማው እና በምናገኘው ምርት ልጆቻችንንም እያስተማር እንገኛለን። እኛም ሆንን ልጆቻችን ሲታመሙብን በማንኛውም ሰዓት መታከም እንችላለን። የባምባሲ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ጃፈረ ኑር በበኩላቸው በወረዳው 130 ሺ ሄክታር በላይ ማሳ በተለያዩ ሰብሎች መልማቱን ገልጸዋል። 2017/18 ምርት ዘመን 130 ሺ መሬት በዘር ሸፍንን። ዘጠኝ ነጥብ አንድ ሚሊዮን ኩንታል ምርት ለመሰብሰብ ሰፊ ስራ እየሰራ ነው የምንገኘው። የዘር ችግር አልነበረም፣ የግብዓት ችግር የለም። ፈጣሪ ረድቶንም ሰላማዊ የሆነ የዝናብ ስርጭት ነው ያለው። እርሱ አድሩ ቡርና ማለት የመኖርና ያለመኖር ጉዳይ ስለሆነ እንደ ወረዳችን ተጨባጭ ሁኔታ ከምግብ ዋስትና አልፍን ለምግብ ሉዓላዊነት ነው እየሰራን ያለው። በዘንድሮው የመኸር ወቅት ከለማው አንድ ነጥብ አምስት ሚሊዮን ሄክታር ከ55 ሚሊዮን ኩንታል በላይ ምርት እንደሚጠበቅ የቤንሻንጉል ጉሙዝ ክልል ግብርና ቢሮ መረጃ ያመላክታል። እኛም ተዘዋዝረን በተመለከትንባቸው አካባቢዎች የመኸር እንቅስቃሴው በጥሩ ደረጃ ላይ ያለ መሆኑን መረዳት ችለናል። ዜና ኢትዮጵያን በቀጣይ የተከታተላችሁ ትገኛላችሁ። ተመልካቾቻችን አሁን ደግሞ በቀጥታ መስመሮቻችን ላይ ወደምንመለከታቸው ጉዳይ ነው የምናልፈው። በአስር ዓመታት ውስጥ በኢትዮጵያ ያለውን የትራንስፖርት አገልግሎት ሙሉ ለሙሉ ወደ ኤሌክትሪክ ተሽከርካሪዎች ለመቀየር እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሶስተኛው የአፍሪካ የኢሞቢሊቲ ሳምንት ጉባኤ ወይም ደግሞ ነዳጅ አልባ ተሽከርካሪዎች ሳምንት ጉባኤ መክፈቻ በአዲስ አበባም እየተካሄደ ይገኛል። በዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳምሶን በላይ በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደት ውልሃል? በተለይ ቀደም ሲል ያነሳ ነው በኢትዮጵያ ያለውን የትራንስፖርት አገልግሎት ሙሉ ለሙሉ ወደ ኤሌክትሪክ ተሽከርካሪዎች ለመቀየር እየተሰራ ስለመሆኑ ተነስቷል እና ቀደም ሲል እንግዲህ ሶስተኛው የአፍሪካ የኢሞቢሊቲ ሳምንት ጉባኤ ነው በአዲስ አበባ የተካሄደ የሚገኘው ይህ ሀሳብ በመጀመሪያ ምን ማለት ነው በዚህ ሳምንት ጉባኤ ላይ የተነሱ ሀሳቦች ምንድን ናቸው የሚለውን ብታደርሰን መልካም። እሺ፣ እጅግ አድርጌ አመሰግናለሁ። ቀደም ሲል አንቺም እንደገለሽው የአፍሪካ ኢሞቢሊቲ ሳምንት ጉባኤ በዚህ በኢሲኤ ወይም በኢኮኖሚ ኮሚሽን አዳራሽ ተከፍቷል። እንግዲህ በዚህ ጉባኤ ላይ ከአፍሪካ እንዲሁም ደግሞ ከሌሎች ዓለም ሀገራት የተውጣጡ በርካታ ተሳታፊዎች ተገኝተው እየመከሩበት ነው የሚገኙት። በዛሬው እለት እንግዲህ የመክፈቻ ጉባኤውን ያደረገው የታላቅ ኮንፈረንስ በቀጣዮቹ ሶስት ቀናትም የተለያዩ ምክክሮችና የተለያዩ ፕሮግራሞች እንደሚከናወኑበት ተገልጿል። ከሚከናወኑ መሰናዶዎች መካከል እንግዲህ የተለያዩ ሀገራት ተሞክሯቸውን የሚያቀርቡበት አህጉሪቷ ደግሞ ከነዳጅ ጥገኝነት ነፃ የምትሆንበትን አማራጭ በመጠቆምና እገዛም በማድረግ በኩል ምን አይነት እንቅስቃሴዎች መደረግ እንዳለባቸው እንግዲህ የውሳኔ አቅጣጫ ላይ ይደረሳል ተብሎ ይታሰባል። እንግዲህ በዚሁ ጉባኤ ላይ ኢትዮጵያ በርካታ እንቅስቃሴዎች እያደረገች እንደሆነ በመድረኩ ተገልጿል። እንግዲህ ኢትዮጵያ እያደረገች ካለቻቸው እንቅስቃሴዎች እንደው እንደመጠቆም ያህል ቀደም ሲልም የኤሌክትሪክ የባቡር አገልግሎትን መስጠትን፣ በርካታ የኤሌክትሪክ ተሽከርካሪዎች ወደ ሀገር እንዲገቡ ከማድረግ ባለፈ ደግሞ ተሽከርካሪዎች ወደ ጋር በሚገቡበት ጊዜ የተለያዩ ከዚህ በፊት ከነበሩ የተለያዩ የቀረጥ አይነቶች ነጻ በማድረግ ጭምር ሰፊ ስራ መንግስት እየሰራ እንደሆነ ተገልጿል። እንግዲህ ከዚህ ባሻገርም የተለያዩ ተቋማትም እነዚህን ተሽከርካሪዎች በሚያስገቡበት ጊዜ የተለያዩ ድጋፎችና አገዛዎችን በመንግስት በኩል እየተደረገ እንግዲህ በርካታ የተሽከርካሪ መጠን ያለው ሀገሪቱ ላይ ወደ ኤሌክትሪክ እንዲቀየር የተለያዩ እንቅስቃሴዎች እየተደረጉ በእነዚህም እንቅስቃሴዎች እንግዲህ አይነተኛ ለውጥ እየመጣ መሆኑ ተገልጿል። እንግዲህ በዚህ አጭር ጊዜ በተደረጉ ሰፊ የመንግስት እንቅስቃሴዎች 15 ከመቶ የሚሆኑ ሀገሪቱ ላይ በአጠቃላይ የሚገኙ ተሽከርካሪዎች ወደ ኤሌክትሪክ መቀየራቸው ነው የተገለጸው። እንግዲህ ይህንን ስራ በተለያየ መንገድ በተለያየ የህግ ማዕቀፎች ጭምር በማገዝና በመደገፍ በቀጣይ ጥቂት አመታት ውስጥ በአጠቃላይ በሀገሪቱ ውስጥ የሚንቀሳቀሱት ተሽከርካሪዎች ወደ ኤሌክትሪክ እንዲቀየሩ የማድረግ ስራ እንደሚሰራም ተገልጿል። ከዚሁ ጋር በተያያዘ እንግዲህ የተለያዩ በነዳጅ የሚሰሩ ተሽከርካሪዎች በሀገሪቱ ላይ አሁንም በስፋት እንዳሉ ተገልጿል። እነዚህ በነዳጅ የሚሰሩ ተሽከርካሪዎችን እንግዲህ ወደ ኤሌክትሪክ በመቀየር ረገድ መደረግ ካለባቸው ስራዎች መካከል መንግስት በራሱ የተለያዩ ሁኔታዎችን ብድሮችና መሰል ጉዳዮችን በማመቻቸት የነዳጅ ኤሌክትሪክ የነዳጅ ተሽከርካሪ ያላቸውን ዜጎች በማገዝ ረገድ ሰፊ ስራዎች እንደሚሰራ እንግዲህ ተጠቅሷል። ተጨማሪ መረጃዎችን ደግሞ በቀጣይ ሳት ወጃችን ይዘን የምንመለስ ይሆናል። ሳምሶን በላይ ስለ መረጃዎች እናመሰግናለን። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ ረቡዕ ዜና ኢትዮጵያ እንደቀጠለ ነው። በጅማ ዞን የአኩሪ አተር ምርት በስፋት እየተመረተ ነው። በምርምር የተገኙ ከ40 በላይ የሚሆኑ የአኩሪ አተር ምርጥ ዝርያዎች ታዲያ ለአርሶ አደሩ በማከፋፈል ምርትና ምርታማነትን ለማሳደግ እየተሰራ ስለመሆኑ ነው የጅማ ግብርና ምርምር ማዕከል ያስታወቀው። በስፍራው የምትገኘው ዘጋቢያችን ራሄል አብደላ ተከታዩን አድርሳናለች። የአኩሪ አተር ሰብል የምግብ ዋስትናን ለማረጋገጥ ጥቅም ላይ ከመዋሉ ባሻገር በምርት መፈራረቅ የተጎዳውን አፈር ለምነት ለማሻሻል የራሱን አስተዋጽኦ የሚወጣ የአዘርት አይነት መሆኑን የዘርፉ ምሁራን ያስረዳሉ። በኦሞ ናዳ ወረዳ ጮሌ በየም ቀበሌ ኗሪነታቸውን ያደረጉት አርሶ አደር ከዲጃ አባቦር እና ሼህ መሀመድ አሚን አባጅሃድ የአኩሪ አተር ምርት ዘርፈ ብዙ ጥቅም እንዳለው በመረዳት በስፋት እያመረቱ መሆናቸውን ይናገራሉ። ኮሚሽነር ጊዜ ቶኩ ከዚህ ቀደም ትንሽ አምርተን ነበረ። አንዱ ብርጭቆ ስድስት ወይም ሰባት ብር ነበር የሚሸጠው። በዘንድሮ አመት የግብርና ባለሙያዎች የአኩሪ አተር ሰብል ለተለያዩ ምግብነት እንደሚውሉ አስተምረው የተሻለ ምርጥ ዘር ተሰጥቶን ከልጆች ጋር በመሆን ዘርተን በአግባቡ እየተንከባከብን እንገኛለን። የዘንድሮ አመት ፈጣሪ ካለ የተሻለ ምርት እንጠብቃለን ብለን እናስባለን። አርገና ጀ በመንግስት ድጋፍ በባለፈው ሐምሌ ወር ነበር ከቤተሰቦች ጋር የእርሻ ዝግጅት ያደረጉት የግብርና ባለሙያዎች በሚሰጡን ድጋፍ የዘመናዊ አስተራረስ ዘዴ ተጠቃሚ ነ ማዳበሪያ እንዴት መጠቀም፣ አረም በወቅቱ ማረም እንዳለብን አስተምረውን ከቤተሰቦች ጋር አምርተን ተጠቃሚ ሆናል። ውጤቱም አስደስቶናል። በጅማ ዞን ኦሞ ናዳ ወረዳ ከአምስት ሺህ ሄክታር መሬት በላይ በአኩሪ አተር ምርት የተሸፈነ ሲሆን ለአርሶ አደሮችም የገበያ ትስስርን የመፍጠር ስራ መሰራቱን የወረዳው አስተዳደር አሚን ሼክ ከሊፋ ተናግረዋል። አሁን የሚቀረው ምንድነው? ሁሉንም አርሶ አደር ማዳረስ፣ ሁሉንም ቀበሌ ማዳረስ፣ ከምግብ ፍላጎት አልፎ ለፋብሪካ ለውጭ ምንዛሪ እንዲሆን እየዘራ ስለሆነ ከጥቂት ጊዜ በኋላ በፊት ከተለመዱት ሰብል ምርቶች አርሶ አደሮቻችን ወጥቶ ገበያ ተኮር ምርቶች እንዲያመርት እያስተማርን ስለሆነ ጥሩ ጅማሮ ነው ብዬ ነው የሚወስደው። የጅማ ግብርና ምርምር ማዕከል ከተለያዩ የምርምር ማዕከላት ጋር በመተባበር እስካሁን ለአካባቢው ምቹ የሆኑ ከአርባ በላይ የሚሆኑ የአኩሪ አተር ዝርያዎችን ለአርሶ አደር ማቅረባቸው ተገልጿል። ማዕከሉ ምርጥ ዝርያዎችን ከማምረትም በተጨማሪ የተለያዩ የሙያ ድጋፎችን ለአርሶአደሮች አደሮች እያቀረበ መሆኑን፣ በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ምርምር ኤክስቴንሽን ዳይሬክቶሬት ዳይሬክተር ዶክተር አዲሱ በዛብህ ተናግረዋል። የተለቀቁ ቴክኖሎጂዎችን ዝርያዎችን ማውጣት ብቻ ሳይሆን እንዴት ይመረታሉ? መቼ ይዘራሉ? የማሳ ዝግጅታቸው ምን ይመስላል? ከተመረተ በኋላ አርሶ አደሩ እንዴት አድርጎ ይገለገልበታል? የሚለውን የማስተዋወቅ ስራዎችን ሰርተናል። አርሶ አደሮች ወደውታል። እንግዲህ በቀጣይ አኩሪ አተርን በላቀ ሁኔታ ማምረት ሲቻል ሙሉ አቅሙን መጠቀም ስንጀምር አገራችን ወደ ከውጭ ምንዛሬ የምንጠቀምበትን ለእንስሳት መኖ ተጨማሪ ፋይዳቸው የበዛ ውጤቶችን መጠቀም የምንችልበትን ሁኔታ እየፈጠርንበት እየተፈጠረ ያለበት ሁኔታ ነው። የአኩሪ አተርን ምርት በስፋት በማምረት ለኢንዱስትሪ ግብአት ከማድረግን በተጨማሪ ለውጭ ገበያ ለማቅረብ ታቅዶ የተሰራ መሆኑን የዞኑ ግብርና መረጃ አመላክቷል። የምግብና ስርዓተ ምግብ አለመመጣጠንን በማህበረሰቡ ላይ የሚያስከትለውን ጉዳት ለመቀነስ በትኩረት መስራት እንደሚገባ የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ እሙር ተናገሩ። ርዕሰ መስተዳደሯ በክልሉ በምግብና ስርዓተ ምግብ ምክር ቤት እየተከናወኑ የሚገኙ ስራዎችን በገመገሙበት ወቅት እንደገለጹት በተለይ ያልተስተካከለ ስርዓተ ምግብ የጤና ስጋት ከመሆን አልፎ ከፍተኛ ማህበራዊና ኢኮኖሚያዊ ችግር ያስከትላል ሲሉ አንስተዋል። ማህበረሰቡ ጤናማ የአመጋገብ ባህል እንዲያዳብርና ምርታማ ዜጋን ለማፍራት ታስቦ በክልሉ የምግብና ስርዓተ ምግብ ምክር ቤት ተቋቁሞ እየተሰራ መሆኑንም ርዕሰ መስተዳደሯ ተናግረዋል። ሪፖርተራችን ሚፍታ አብዱልቃድር እንደዘገበው የምግብና ስርዓተ ምግብ መዛባት ህጻናትን ለመቀንጨርና ለመቀጨጭ እንዲሁም ደግሞ ለአካልና ለአእምሮ እድገት ውስንነት እንደሚዳርግም ተገልጿል። ችግሩን ለማቃለል ታዲያ ማህበረሰቡ የተመጣጠነ ምግብ ተጠቃሚ እንዲሆን ማስቻል እንደሚገባም የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሙድ ተናግረዋል። በቤት ደግሞ ሴቶች በጓራቸው አሁን የማትሩፋት የምንለው እሱ ነው። ጓሮ ላይ አትክልቶች፣ ፍራፍሬዎች መኖራቸው፣ ዶሮ፣ ፍየል ከዛ ደግሞ ወደ ቤተሰብ ስንሄድ የቤተሰብ የአመጋገብ ስርዓት የምንቀይርበት ህጻናቶቹ ከአካባቢ በሚገኙ ምግቦች ተመግቦ የራሳቸውን ከበሽታ የመከላከሉ ስራ ብታመሙ ደግሞ አባት ሳትጠብቅ ከራሷ ገንዘብ አውጥታ ልጁም ማሳከል የምትችልበት ሁኔታ እንዲፈጠር በትኩረት ከሰራለበት ገጠር ላይጣ። ይህ ዜና በቀጥታ እየተላለፈላቸው የሚገኘው ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን አጫጭር ጉዳዮች እናስቃኛችሁ። የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በሰማንያ ዓመታቸው አረፉም። ራይላ ኦዲንጋ ኬንያን እንደ አውሮፓ አቆጣጠር ከ2008 እስከ 13 በጠቅላይ ሚኒስትርነት አገልግለዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር ለመሆንም ተወዳድረው እንደነበረ የሚታወስ ነው። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ኅልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ባስተላለፉት የሀዘን መግለጫ በቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ኅልፈት በኢትዮጵያ መንግስት ስም የተሰማኝን ሀዘን እገልጻለሁ ሲሉ አስፍረዋል። በሌላ የውጭ ዜናችን ደግሞ አሜሪካ የጋራ ተጠቃሚነት መርህን በመጣስ ኢንዱስትሪዎች ላይ ከፍተኛ ጉዳት አድርሳለች ስትል ቻይናን ስለመክሰሷ ተነግሯል። በባህር ሎጂስቲክስና የመርከብ ግንባታ ዘርፎች ላይ ያነጣጠሩትን የአሜሪካ እርምጃዎች በጥብቅ የተቃወመችው ቻይና አሜሪካ የእኩልነትና የጋራ ተጠቃሚነት መርህን ጥሳለች በሚል ክሷን አሰምታለች። የቻይና የንግድ ሚኒስቴር እንዳስታወቀው በቻይና ባለቤትነት በሚተዳደሩ መርከቦች ላይ ልዩ የወደብ ክፍያ እንደምትጥል አሜሪካ ማስታወቋ ዓለም አቀፍ የአቅርቦት ሰንሰለቶችን በማስተጓጎል የዋጋ ንረትን ይፈጥራልም ብሏል። የቻይና የንግድ ሚኒስቴር ቃል አቀባይ የአሜሪካ አካሄድ ሌሎችን የሚጎዳ እንደሆነ በመግለጽ ስህተቱን ማረም ይገባልም ብለዋል። ዘገባው የሲጂቲኤን ነው። በሌላ ዓለም አቀፍ ዜና ሩሲያ በዩክሬን ኬርኬቭ ሆስፒታል ላይ ጥቃት ስለማድረሷ ተገለጸ። ሩሲያ በተባበሩት መንግስታት ድርጅት ተሽከርካሪዎች ላይም ድብደባ ፈጽማለች ስለመባሉ ተዘግበዋል። የዩክሬን ባለስልጣናት እንዳስታወቁት በአንድ ሌሊት ኬርኬቭ በሚገኝ አንድ ሆስፒታል ላይ ሰው አልባ አውሮፕላኖችና ቦምብጣዮችን በመጣል የደረሰው ጥቃት 57 ሰዎች ለጉዳት እንዲዳረጉ አስችሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አርማም የተለጠፈባቸው አራት ተሽከርካሪዎች በሩሲያ ሰው አልባ አውሮፕላኖች እንደዚሁም በመድፍ ጥቃት እንደጋዩም ተገልጿል። የተባበሩት መንግስታት ለኤፍፒ ዜና ወኪል እንደገለጸው ተሽከርካሪዎቹ ለ800 አረጋውያንና ልጃገረዶች የሚሆኑ አስፈላጊ ቁሳቁሶችን የያዙ እንደነበረ ተዘግቧል።